ተው ፀሐይ የበላቸው እየተገለመጡ፣ እህትና እናቶቻችን እኮ አረብ ሀገር ሰርተው ኢትዮጵያን እኮ ቀና አድርገዋታል። ሀው እንዴት በምን አይነት እንትን እንዲህ በጎች ምናምን ይባላሉ። አይመስላችሁም? በግ አይደለም አህያ ብትላቸው አይገርመኝም። ከብት ከሆንክ ልትሳደብ ትችላለህ? ማንም ማለት ነው ግን ዘሁል ማለት ይቻላል አብዛኛው ቤት ቢያንስ ኢትዮጵያ ላይ በአንድ ሰፈር በአቬሬጅ ከአምስት ሴቶች በላይ እህቶች፣ እናቶች በላይ አረብ ሀገር ፀሐዩ እየወቀጣቸው እየተገለመጡ እየተረገጡ ሰርተዋሉ። የኢትዮጵያን ሕዝብ አቅንተዋሉ። እዚች ጋ የምትሳደቢው አንዷ ልጅ ከአንቺ ቤት አንድ እህትሽ ወይ እናትሽ ሄዳ አረብ ሀገር ላይ ባትሰራ እንኳን ብዙዎቹ አረብ ሀገር ሄደው የላኩት ብር ኢትዮጵያ ላይ ይዞራል። ገባሽ? አትክል ተራ ቢኖርሽ፣ አንቺ አትክል ተራ ቢኖርሽ የእነሱ ብር መጥቶ ነው ቤተሰቦቻቸው ጋር ገብቶ የአንቺን አትክልተራ ያለውን ሽንኩርትና ቲማቲም የሚገዙት። በፍጹም ማለት ነው። እዚህ ማዳም ቅመም ላይ ምናምን ገብተው ስለሰሩ እና እዚህ እየተረገጡ እየሰሩ ስለሆነ ማንም አፉን ሊከፍትባቸው ይገባል ብዬ አላስብም። በፍጹም እውነት ነው። ጭንቅላት ያለ እንደዚህ ያስባል። ወታደሮች ናቸው። የኔ አስተሳሰብ ማለት ነው። ወታደር ደግሞ ማለት ቀጥታ መዋጋት ብቻ አለም። ሚሊተሪ የሚባል ነገር አለ አንዱ ታንክ ሊዋጋ ይችላል፣ ታንክ ይዞ። አንዱ በጀት ሊደረግ፣ አንዱ እግረኛ ሊሆን ይችላል። በዛው ልክ ደግሞ ምግብ አቅራቢው ራሱ እዛው ጦር ሜዳ ላይ ስለሆነ ወታደር ነው። እዛው ደግሞ የተጎዱትን የሚያክመው ደግሞ ሚሊተሪ ነው። እዛው ገባችሁ። ስለዚህ አረብ ሀገርም ሄደው ደግሞ ሰርቫይቭ እያደረጉ ያሉት የኢትዮጵያን ሕዝብ ነው። ለብቻዋ ዓለም እየኖረች ያለችው። አይመስላችሁም? አው ትንሽ አንዳንዴ ጆሮ ዳባ ምናምን ካረከው ላይገባህ ይችላል አንዳንዶቻችሁ ነው ምን መሰላችሁ? እውነት ነው። አሪፍ፣ በጣም አሪፍ።

እስስስ ፎሎ ፎሎ እያደረጋችሁ ፎሎ ፎሎ ያላደረጋችሁ ሰዎች እ ፎሎ ሎ ፎሎ ሎ ላቢቱ፣ ሰርጉ በኋላ ነው። ቢያንስ ከአንድ ከሁለት ሰዓት ከሶስት ሰዓት በኋላ ቤኪ ሚውዚክ ቤኪ ምናምን ትራ ወላ አሰላም አለይኩም ብራዘር ሮማና ዘር ማዘር ኬፍክነ አለው ዱባ ዘግተህ እየተዝናና ነው እንደ አፍ ያድርግልኝ እኔ ለወንድሜ ሰርግ ነው የመጣሁት ለዝናና አይደለም የመጣሁት ሰራተኛ ነው ያለኸው በትንሹ አርጎ በትንሹ ነው። ነገር አታድርግ። አመሰግናለሁ ስለጠላሽኝ። እጅግኑ ነው የማመሰግነው። የእውነት ነው።